አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ ሀያ በዝች ቀን በኬልቄዶን አውራጃ በቄሳሬ አገር የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ያለ እንጨት ያለ ጭቃና ውሃ በሶስት ድንጋዮች በተወደደ ልጇ እጅ የታነጸበት የታነጸችበት ነው። ልመናዋ በረከቷ ወንዶችና ሴቶች ባሮች ከሆን ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። ሰላም እለንተ ቤትክ ሕንፃ በሰላስ አይባን እንዘያ ማርያም ስቤት ለጽዮን በአናቅ እፃ ይታ ቀን ባይረ ጸጋኪ ወይ ይተሰን በወፃ ወለመኒ በእሳት ይትበላ እፃ። በዚች ምለት ከገልገላ አውራጃ አለሙት ከምትባል ቦታ የሆነው የሳፋ ጥልጅ ታላቁ ነቢይ ኤልሳ አረፈ። የዚህም ነቢይ መጠራቱ እንዲሆን ኤልያስ አልፎ ሲሄድ የሳፋ ጥልጅ ኤልሳን በፊቱ አስራ ሁለት ጥማድ ያስጠምዶ ሲያርስ አገኘው። እርሱም በነዚያ የተሾመ ነበር። ኤልያስም ሂዶ መጎናጸፊያውን በላዩ ጣለበት። ኤልሳም ጥማዱን ትቶ ኤልያስን ተከተለው። ኤልሳም አባቴ ወዳለው አንተንም መከተላለሁ አለው ኤልያስን ብላቴና አድርጌ ያለውና ተመለስ አለው እርሱም ኤልያስን ከመከተል ተመለሰ አስራ ሁለቱንም ጥማድ በሬዎች ወስዶ አረደ በላመፈጅ ጋኖች ቀቅሎ ለሕዝቡ አቀረበላቸው እነርሱም በሉ ኤልያስንም ተከትሎት ሄደ ብላቴናውም ሆነ ብዙ ዘመናትንም ሲያገለግለው ኖረ ኤልያስን በሚያድርግበት ጊዜ እልሳን ካንተ ተለይቼ ወደ ሰማይ ሳልወጣ አደርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳም በአንተ ያደረ አብተ መንፈስ ቅዱስ እጥፍ ሁኖ ይደርብኝ አለው። ኤልያስም ኤልያስን ድንቅ ነገር ለመንከኝ። ነገር ግን ከአንተ ተለይቼ ወደ ሰማይ ስወጣ ብታየኝ ይደርብህ፣ ከአንተ ተለይቼ ወደ ሰማይ ስወጣ ባታየኝ ግን አይሆንልህም አለ። ሁለቱም እየተነጋገሩ ሲሄዱ የእሳት ፈረስና የእሳት ሰረገላ መጣ። ወደ መካከላቸውም ገብቶ አራራቃቸው። ኤልያስም በመነዋወጥ እና በጥቅል ነፋስ እንደዚህ ወደ ሰማይ አረገ። ኤልሳም አይቶ የእስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጮኸ። ከዚህም በኋላ ዳግመኛ አላየውም። ልብሶቹንም ከሁለት አድርጎ ከፈላቸው። ኤልያስም ለኤልሳ መጠምጠሚያውን ጣለለት፣ በኤልሳ ራስ ላይም ወረደ። ኤልሳም ተመልሶ በዮርዳኖስ ባህር ዳር ቆመ። በራሱ ላይ የወረደች የኤልሳንም መጠምጠሚያ ይዞ ውሃውን መታው መታባት፣ ውሃውም አልተከፈለም። የኤልሳ ፈጣሪ ወዴት ነው? ይህስ እንዴት ነው አለ። ከዚህ በኋላ ከዚህ በኋላም ውሃውን መታ። ውሃውም ተከፍሎ ወዲያና ወዲህ ቆመ። ኤልሳም ተሻገረ። በዚህም ኤልሳ የመንፈስ ቅዱስን ሀብት በጥፍ እንደተቀበለ ታወቀ። ኤልያስ የወንዙን ውሃ አንድ ጊዜ ከፈለ፣ ኤልሳ ግን ሁለት ጊዜ ከፈለ። ኤልያስ አንድ ምውት አስነሳ፣ ኤልሳ ግን ሁለት ምውት አስነሳ። ከዚህም በኋላ ሂዶ ወደ ኢያሪኮ ገባ። የዛች አገር ሰዎችም ጌታችን ነው እንደምታያት የዚች አገር ኑሮዋ ያማረ ነው፣ የአገር ውሃ ግን ክፉ ነው። ሴቶች ሲጠጡት ያመክናል ይመክናሉ አሉት ኤልሳም ጨው ጨምራችሁ አዲስ ሸክላ አምጡልኝ፣ አላቸው እነርሱም አመጡለት። ኤልሳም ወደ ውሃው ምንጭ ሂዶ ያንን ጨው በውሃው ምንጭ ጨመረው። እንዲህም አላቸው፣ እግዚአብሔር እንዲህ ይላል፣ እርሱን ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ አጣፈጥኩት። ከዛች ቀን ጀምሮ እስከ ዛሬ ድረስ ኤልሳ እንደተናገረ ያ ውሃ ጣፋጭ ሆነ። ከዚያም ሀገር ወደ ቤተል ወጣ። ሲወጣም ከከተማው ሲወጡ ታናናሽ ልጆችን በጎዳና አገኝ። እነርሱም አንተ ራሰ በራ ውጣ ውጣ እያሉ ይዘብቱበት ጀመር። ወደ ኋላም ተመልሶ ባያቸው ጊዜ እግዚአብሔርን ስም ጠርቶ ረገማቸው። የዚያን ጊዜ ሁለት ድቦች ከዱር ወጥተው ከእነርሱ አርባ ሁለት ልጆችን ገደሉ። ከነቢያት ልጆች አንዲት ሴት ነበረች፣ ወደ ኤልሳዕ ጮኸች ባሪያህ ባሌ ሞተ፣ እግዚአብሔርን የሚፈራ ሰው እንደነበረ አንተ ታውቃለህ። ባለዕዳ ሁለቱ ልጆቼን ወስዶ ይገዛቸው ዘንድ መጣ አለችው። ኤልሳ ማደርግልሽ ዘንድ ምን ትሻለሽ? በቤትሽስ ምን አለሽ አላት። ዘይት ካለበት ማሰሮ በቀር ለኔ ለባሪያህ ምንም የለኝም አለችው። ሂደሽ ከጎረቤትሽ ሁሉ የሸክላ ዕቃና ባዶ ዕቃዎችን ተዋሽ፣ አታሳንሽ። ወደ ቤትሽም ገብተሽ በአንቺ እና በልጆችሽ ላይ ደጁን ዝጊ። በዚያ በሸክላ ዕቃም ዘይቱን ገልብጭው የመላውንም አንሰተ አላት። እርሷም ወደ ቤቷ ገብታ በልጆቿና በእሷ ደጃፏን ዘጋች። እነርሱ ያቀርቡላት ነበር፣ እርሷም እየቀዳች ትገልብት ነበር። ከዚህም በኋላ ልጆቿን ዳግመኛ የሸክላቃ አቅርቡልኝ አለቻቸው። የሸክላቃ ሁሉ አለቀ የለም አሏት። ከዚህም በኋላ ያም ዘይት ተገጣ። እርሷም ይዳል እግዚአብሔር ነቢይ ነገረችው። ኤልሳም ሂጂ ይህን ሽጠ ሽዳሽን ክፈይ የቀረውን ዘይት ግን የልጆችሽን ሰውነትና የአንችን ሰውነት አድኝበት አላት። ከዚህም በኋላ ኤልሳ በአንዲቱ ቀን ወደ ሱማን የሄደ፣ በዚያም አገር አንዲት ታላቅ ሴት ነበረች። ወደዚያ ከመሄድ ውሎ አድሮ ነበርና እህል ይበላ ዘንድ አቆመችው። ያችን ሴት ባሏ፣ ያችም ሴት ባሏን እነ ይህ የእግዚአብሔር ነቢይ ቅዱስ ነው፣ ዘወትር በእኛ ዘንድ እያለፈ ይሄዳል። ትንሽ እልፍኝ እንስራለት፣ አልጋም እንዘርጋለት፣ መብራት የሚበራበት መቅረዝንና ወንበርን ጠረጴዛንም እናዘጋጅለት፣ ወደ እኛም በመጣ ጊዜ በዚያ ይደር አለችው። ከዚህም በኋላ በአንዲቱ ቀን ወደዚያ ገብቶ በልፍኙ አደር። ደቀ መዝሙሩ ገያዝንም ያችን የሱማን ሴት ጥራት አለውና ጠራት። እርሷም መጣ በኤልሳ ፊት ቆመች። ነው ይህን ሁሉ ክብር አከበርሽኝ፣ ምላ አድርግልሽ፣ ከንጉሥ ዘንድ ከአለቃም ዘንድ ቢሆን ጉዳይ እንዳለች ነገርኝ አላት። ንገሪኝ በላት አለው። እርሷም እኔስ በወገኖቼ መካከል እኖራለሁ አለችው። ምን ላድርግላት አለ። ደቀ መዝሙሩ ገያዝም ልጅ የላትም ባሏም ሽማግሌ ነውና የሚታዘንላት ሴት ናት አለው። ደግሞ ጥራት አለው። በጠራትም ጊዜ መጥታ በደጃፍ ቆመች። ኤልሳም የዛሬ ዓመት እንደ ዛሬ ልጅ ትወልጃለሽ አላት። ይህን አገልጋይህን ጌታዬ አታሳቀኝ አለችው። ከዚህም በኋላ ያች ሴት ፀንሳ ኤልሳ በነገራት ቀን በዓመቱ ወንድ ልጅ ወለደች። ያም ልጅ አድጎ ከአባቱ ጋር ወደ አዝመራ ወጣ። አባቱን ራስ አባቱን ራሴን ራሴን አለው። የሕፃኑም አባት ብላቴናውን ወደ እናቱ አስገባው አለው። ብላቴናውም ያን ልጅ ወደ እናቱ አስገባው። እናቱም እስከ ቀትር በጉልበቷ ላይ አስተኛችው። ከዚህም በኋላ በሞተ ጊዜ አውጥታ በእግዚአብሔር ነቢይ አልጋ ላይ አስተኛችው። ዘግታበትም ወጣች። ባልዋንም ጠርታ ወደ እግዚአብሔር ነቢይ ይሄዳለውና እንዳያና ከብላቴኖች አንድ ብላቴና ስደድልኝ፣ አለችው። ባሏም መባቻ አይደለ ቅዳሜ አይደለ ዛሬ ለምን ትሄጃለሽ? አላት። እጅ ነሳው ዘንድ እሄዳለው አለች። አያውንም ጫኑላት። አገልጋዩንም ተነስ እንሄድ ባልኩ ጊዜ መሄድን አትከልክለኝና ተከተለኝና ወደ እግዚአብሔር ነቢይ ወደ ቀርሜሎስ እንሄድ አለችውና ሄደች። ኤልሳዕም ያችን ሴት ስትመጣ ባያት ጊዜ ብላቴናው ገያዝን ያቺ ሴት ሱማናዊቷ ሴት ናት። አሁንም ሩጠህ ሂደ ተቀበላት፣ ደህና ነሽን? ባልሽስ ደህና ነውን? ልጅሽስ ደህና ነውን? በላት አለው። እርሷም ደህና አለችው። ወደ ኤልሳም ዘንድ ወደ ተራራው ደርሳ እግሩን ያዘችው። ገያዝም ሊከለክላም መጣ። ኤልሳም ሰውነቱ አዝናለችና ተዋት፣ እግዚአብሔር ግን ነገሩን ሰውሮኛልና አልነገረኝም አለው። አታሳቀኝ አልኩ አይደለምን? በውኑ እኔ ከአንተ ከጌታዬ ልጅን የለመንኩበት የለመንኩት መለመን አለነ አለችው። ኤልሳም ግያዝን ወገብን ታጠቅ፣ በትሬንም በእጅ ይዘህ ሂር። ሰውም ብታገኝ እንዴት ነህ አትበለው። እንዴት ነህ ቢልም አትመልስለት። በትሬንም በሕፃኑ ግንባር ላይ አስቀምጣት አለው። የዚያም ሕፃንናት እንዳልተውህ ያው እግዚአብሔርን በረከትን አለችው። ኤልሳም ተነስቶ አብረዋት ሄደ። ግያዝም በፊታቸው የር ነበር። ሩጦም ቀደማቸው፣ በትሩንም በዚያ ልጅ ግንባር ላይ ጣላት። ነገር ግን አልሰማውም፣ አልተናገረውም። ግያዝም ተመልሶ ኤልሳን ተቀብሎ ያ ልጅ አልተነሳም አለው። ኤልሳዕም ወደ ቤት ገብቶ ሕፃኑን ሙቶ በአልጋ ላይ ተኝቶ አገኘው። በሁለታቸውም ላይ ደጃፉን ዘግቶ ወደ እግዚአብሔር ጸለየ። ወደ አልጋውም ላይ ወጥቶ በዛ ሕፃን ላይ ተኛ። አፉን በአፉ ላይ፣ አይኖቹንም በአይኖቹ ላይ፣ እጆቹንም በእጆቹ ላይ አድርጎ በላዩ ላይ ተኛ። የዚያም ልጅ ሰውነት ሞቀ። ከዚህም በኋላ ተነስቶ በቤቱ ውስጥ ወዲያና ወዲህ ተመላለሰ። ዳግመኛም ወጥቶ በዚያ ልጅ ላይ ተኛ። እስከ ሰባት ጊዜ እንዲህ አደረገ። ከዚያም በኋላ ያ ልጅ አይኑን ገለጠ። ኤልሳም ግያዝን ጠርቶ ያችን ሱማናዊት ሴት ጥራት አለው። ጠርቷትም ወደ እርሱ ገባች። ኤልሳም እንሆ ልጅሽን ውሰጂ አላት። እርሷም ከእግሩ ላይ ወድቃ ሰገደችለት። ልጇንም ይዛ ወጣች። የሶርያ ሰው ንዕማንም ወደ እርሱ በመጣ ጊዜ በዮርዳኖስ ውሃ ከለምጹ ዳነው። ንዕማንም ብዙ እጅ መንሻ ወርቅና ብር ልብሶችንም አመጣለት። ከእርሱም ምንም ምን አልወሰደም። ደቀ መዝሙሩ ገያዝን ተደፋፍሮ ንዕማንን ተከተለው፣ ምክንያትም ፈጥሮ ንዕማንን እንዲህ አለው። ከፍሬ ማገር ከነቢያት ልጆች ሁለት ሰዎች መጥተውብኛልና አንድ መክሊት ብርና ሁለት ልብሶች ስጣቸው ብለዋል አለው። ንዕማንም ሁለት መክሊቶችንና ሁለት ልብሶችን ሰጠው። ኤልሳም ገያዝ ያደረገውን አውቆ ረገመው። የንዕማንም ለምጽ ገንዘብ ወዳጅ በሆነው በገያዝ ላይ ተመለሰ። በሰማርያም ራብ ጸና፣ ከሶርያ ሰዎች የተነሳ የአያ መንገጋ በ50 ወቄት ብር እስቲለወጥ ድረስ ኩሳ ርግብም የድርጎ አራተኛ በአምስት ብር እስቲሸመድ ድረስ በሀገራቸው የሶሪያ ሰዎች ሰፍረው ተቀመጡ። በዚህ ነቢይ ጸሎት በአንዲ ቀን ረቡ ተለወጠ፣ ጥጋብም ሆነ። በዘመኑም ብዙ ድንቆችና ታምራቶችን አደረገ። በሞተም ጊዜ በመቃብር ውስጥ አኖሩት። በዚያም ወራት የሞዓብ ሰዎች አገራቸውን ከበው፣ ይቀብሩም ዘንድ ሌላ ሰውን አመጡ። አደጋ ጣዮችንም ባዩ ጊዜ የዛን ሰው ሬሳ በኤልሳዕ መቃብር ላይ ጣሉት። የዚያም ሰው ሬሳ በኤልሳ አጽም ላይ ወረደ። የኤልሳንም አጽም በነካው ጊዜ ያ በድን ድሮ በእግሮቹ ቆመ። ይህም ነቢይ በአራት ነገሥታት ዘመን ትንቢት ተናገረ። ሊም ዮራም፣ ኢዮራም፣ አካዝያስ፣ እዩና ዮአስ ናቸው። የትንቢቱም ዘመን ከአምሳ ዓመት በላይ ነው። ከብሪግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም ከመምጣቱ አስቀድሞ ትንቢት ተናገረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ሰላም ለኤልሳ ማብዕሌ አዘሰአለ ሰላም ለኤልሳ ማብዕሌ አዘሰአለ ካይበተ መንፈስ ቅዱስ አመሰማ የተለአለ ወበዝንቱ ረኪቦ አብያይ ለክሌተ ጊዜ አንሶ ሙታን እክይለ ወክሌተ ጊዜ ፈለገ ከፈለ በዝጭምለት የሰማይት አርጣልስና የሚናስ ዘቡፍር